ሰላም ጤና ይስጥልን። ይህ አልኬቡላን ነው። በዛሬው ዝግጅታችን የምንመለከተው በሀገራችን እየተካሄደ ያለውን የሀኪሞች የስራ ማቆም አድማ የተመለከተ ነው። እንግዲህ እንደ አልኬቡላን በሰው ቁስል እንጂ ያተሰደድበት የሚል አመለካከት አናራምድም። ሀኪሞቹ ተበድለናል፣ ተጎድተናል፣ ተርበናል፣ ታሪዘናል፣ ልጆቻችንን ማስተማር አልቻልንም ካሉ ያ አልተጎዳችሁም አልተበደላችሁም አልተራባችሁም የደረሰባችሁ ችግር የለም ልንል አንችልም። መንግስት ደግሞ ደሞዝ መጨመር አልችልም፣ ጥቅማጥቅም ልሰጥ አልችልም፣ በአገልግሎታችሁም አልረካውም ወይም ደግሞ ሌላ እኛ የማንረዳውም የማናውቁም ነገር ሊል ይችላል። በዚህም ጉዳይ ላይ ጣልቃ መግባት ያለብን አይመስለኝም። ነገር ግን አንድ ማለት የምንፈልገው ነገር ሁለቱም ወገኖች ወደ መሀል መምጣት መቻል አለባቸው። ሀኪሞችም በተለያየ መንገድ ተቃውሟቸውንና የመጡ ጥያቄያቸውን ማቅረብ በመቀጠል አለባቸው፣ አገልግሎትም መስጠት አለባቸው። መንግስትም ሌሎች ጉዳዮችን ከግምት ውስጥ ሳያስገባ ለምሳሌ ሐኪሞችን ጥያቄ ብመልስ ሌሎች የሚመጡ ጥያቄዎችን ሊከተሉ ይችላሉ በሚል ስጋት በጥያቄው ከመደንገጥ እና እንደ ሰጎን አንገቴን አሸዋ ውስጥ መደበቅ ለማለፍ ከመሞከር ይልቅ ሌሎች የመፍትሄ እርምጃዎችን ከደሞዝ ጭማሪ ባሻገር ቢያስብ የተሻለ ነው የሚል አቋም ነው ያለን። በዚህ ሁኔታ ሁሉም ወገኖች የተፈጠረውን ችግር መፍታት ይችላሉ ተብለው ይታመናል። በሌላ በኩል ደግሞ የፖለቲከኞች ጣልቃገብነት አለ። ይህ ለፖለቲከኞች ምናቸው ነው? ብዙዎቹ በውጭ ሀገር የተቀመጡ ፖለቲከኞች ናቸው። እዚህ ሀገር ያለው ነባራዊ ሁኔታ በወሬ ነው የሚያውቁት። እነሱ የሚታከሙትም የሚኖሩትም የሚበሉትም የሚጠጡትም በውጭ ሀገር ነው። የችግሩ ገፈት ቀማሽ ደግሞ እዚህ ያለ ነው፣ ነዋሪው ነው። ታካሚውም አካሚውም የችግሩ ከማሽ እዚህ ያለን ሁላችንም ነን እንጂ በውጭ ሀገር ያላችሁ አይደላችሁም። እና ሀኪሙ ከእናንተ የተሻለ ያውቃል። ከእናንተ እኩል ተምሯል፣ ከእናንተም በላይ ተምሯል። ማገናዘብ መወሰን እንዳስፈላጊነቱ መደራጀትም አደራጀትም የሚችል ኃይል ነው። እናንተ ከላይ በአናቱ መጥታችሁ አደራጅና ቀስቃሽ የሆናችሁበት ምክንያት ግልጽ አይደለም። ማን አራግቡት አላችሁ? ነገሩን ፖለቲካዊ መልክ እንዲይዝ አድርጋችሁ ሀኪሞቹ ጥቃት እንዲጋለጡ እንዳደረጋችሁ ነው እያየን ያለ ነው። በዚህ በተነሳው ነጥብ ላይ ያላችሁን አስተያየት በአስተያየት መስጫው ኮሜንት ሴክሽን ላይ እንድታሰፍሩልን እንጠይቃችኋለን። ለዛሬ የተዘጋጀው እዚህ ላይ ተጠናቋል። ይህ አልኬቡላን፣ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በድጋሚ እንጠይቃችኋለን። በሰላም ቆዩ።